ጤና ይስጥልኝ ሰባት ሰዓት ሆኗል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና የዳሴ ድምፅ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። በቅድሚያ አበይት ነጥቦቹ ነውና የተሃድሶ ስልጠና ወስደው የተለቀቁ ዜጎች ጥያቄያቸው በሰለጠነና ህገ መንግስቱን ባከበረ መልኩ የማቅረብ መብታቸው የተጠበቀ እንደሆነ ጠቅላይ ሚኒስትር ኃይለማርያም ደሳሌ ተናገሩ። ከጋራ መኖሪያ ቤቶች የሚወጣን ፍሳሽ በዘመናዊ መንገድ በማከም ወደ ተጣራ ውሃ የሚቀይረው ፕሮጀክት ግንባታ የመጀመሪያው ምዕራፍ ተጠናቀቀ። አብራችን ቆዩ። ለፓስታና መኮሮኒ የሚሆኑ የስንዴ ዝርያዎችን በባለሙያ ምክር በመታገዝ ዘርተው ውጤታማ መሆናቸውን የባሌ ዞን አርሶአደሮች ተናገሩ። የእርሻና ተፈጥሮ ሀብት ሚኒስትሩ ዶክተር ኢያሱ አብርሃ አርሶአደሩ በክላስተር ማምረት መጀመሩ ከጠቃሚነት ባሻገር የገበያ ትስስር ለማጠናከር ያስችላል ብለዋል። በዞኑ የመስክ ጉብኝትም ተደርጓል። እንዳለ ዘውዴ ተጨማሪያል። በባሌ ዞን የተለያዩ ወረዳዎች በ2008/2009 የምርት ዘመን ዱረምና ማንጉዴ የተሰኙ የስንዴ ዝርያዎች በስፋት ተመርተዋል። በተለይም ለፓሳና መኮሮኒ የሚሆነው ዱረም ስንዴ መጠኑ ከፍተኛ ነው። የአካባቢው አርሶ አደሮች በመስክ ጉብኝቱ ላይ እንደ ገለጹት የተጠቀሱትን የስንዴ ዝርያዎች በባለሙያዎች ድጋፍ ሙሉ ፓኬጅ ተጠቅመው በመዝራታቸው ምርታቸው ሊጨምር ችሏል። አገሩማ ባየ ቀባ ወጋ ተሬ ኢሊኖ ዋን ጅሩፍ ባለፈው ዓመት በኤሊኖ ምክንያት ምርታችን ሊቀንስ ችሏል። ዘንድሮ ግን የት ተመቻቸ የአየር ሁኔታ ስላለ ምርታችንም ይጨምራል። ባለፈው ዓመት ከሄክታር 35 ኩንታል ነበር ያገኘ ነው። ዘንድሮ ከሄክታር 75 ኩንታል እናገኛለን ብለን እንጠብቃለን። ሄክታር እስከ 60 እስከ 65 ነው አሁን እናገኛለን፣ እኛ ለምንገምተው ከ70 እስከ 75 እናገኛለን ብለን የምንገምተው አርሶ አደሮች በአካባቢው ያለውን የምርት ይዘት አያያዙን የሰብሉን አያያዝ በፊት ከሚያውቁት አኳያ ዘንድሮ ሲያዩት ያው አጠቃላይ የአየር ንብረት ሁኔታውም የተመቸ ከመሆኑም ጋር ተያይዞ ይዘቱን ሲያዩት ሰፊ ምርት እንደሚያገኙ፣ ለዚህም ጥሩ ተነሳሽነት የፈጠረላቸው መሆኑን ነው ከአርሶ አደሮቹም ለማያቅ የቻል ነው። የእርሻና የተፈጥሮ ሀብት ሚኒስትር ዶክተር ኢያሱ አብርሃ አርሶ አደሩ በተሰጠው ስልጠና መሰረት ማዳበሪያ፣ ምርጥ ዘርና የጸረ አረም መድኃኒት መጠቀሙ ለምርቱ ጥራት መጨመር እገዛ አድርጎለታል። ዘንድሮ የተሻለ ዝናብ መገኘቱና በክላስተር ተሰባስቦ መስራቱ ደግሞ ለኢንዱስትሪው ግብዓትና ለገበያ ትስስሩ አመቺ ሁኔታን ፈጥሯል ብለዋል። በአንድ ፓኬጅና ክላስተር አድርጎ ከገበያ አስተሳስሮ አርሶ አደሩ ደግሞ ትልቁ ስልጠና ሰጠን ዋናውና ዋናው ያለው ደግሞ የአመራሩ ቁርጠኝነት በተለይ ይህን ፓኬጅ ለማተግበር ቁርጠኛ መሆን መቻል አለብን፣ መንተሳሰር መቻል አለብን፣ የሰራዊት ንቅናቄ መፍጠር አለብን ያለ ምንድን ነው ከእቅዱ ጀምሮ ከፈጻሚ አካል ከማዘጋጀት ጀምሮ ከክትትልና ደገፍ ያልናቸው የቁልፍ ሰራዊት ተግባር እዚህ በተግባር እያየን ያለን። በመስክ ጉብኝቱ ላይ የፌዴራልና የክልል ባለስልጣናትን ጨምሮ ከኦሮሚያ ክልል የተለያዩ ዞኖች የተውጣጡ አርሶ አደሮችና ባለሙያዎች ተገኝተዋል። የኢትዮጵያ ግብርና ትራንስፎርሜሽን ኤጀንሲ በተለያዩ ክልሎች የግብርና ግብአትና ቴክኖሎጂ የሚያቀርቡ ዘመናዊ የእርሻ አገልግሎት ማዕከላትን ሊያስገነባ ነው። ኤጀንሲው ከአጋር አካላት ጋር በመሆን በዘርፍ ውጤታማ ለሆኑ 20 የግብአትና ቴክኖሎጂ አቅራቢዎች ለእያንዳንዳቸው የ50 ዶላር ድጋፍ አድርገዋል። ብሩክ ተስፋዬ ተጨማሪ ያለው። የአርሶ አደሩ ምርታማነትን ለማሳደግ በሚሰሩ ስራዎች ከጊዜ ወደ ጊዜ የተሻሉ ውጤቶችን ማስመዝገብ ተችሏል። ሆኖም ግን የአርሶ አደሩን ፍላጎት በሚያረካ መልኩ ጥራታቸውን የጠበቁ የግብርና ግብዓትና ቴክኖሎጂዎች ተደራሽ አለመሆናቸው የዘርፉ ፈተና ሆነዋል። ይህን ችግር ለማቃለል የኢትዮጵያ ግብርና ትራንስፎርሜሽን ኤጀንሲ ከአጋር አካላት ጋር በመተባበር ዘመናዊ የእርሻ አገልግሎት ማዕከላትን በማስፋት አርሶ አደሩን ተጠቃሚ ለማድረግ ኮሜርሻል ፋርም ሰርቪስ ፕሮጀክት የተሰኘ መርሃ ግብርን ቀርጿል። በአማራ በትግራይ በኦሮሚያና በደቡብ ብሔር ብሔረሰቦች ክልል የሚገነቡት ማዕከላት የተቀናጀ አገልግሎት የሚሰጡ ናቸው የእርሻ አገልግሎት ማዕከል አሁን ካለው ከተለመደው የግብአት አቅርቦት ስርዓት ለየት የሚያደርገው አንደኛ ሁሉንም ግብአቶች በአንድ ማዕከል ማግኘት ነው አሁን ባለው ግን የተበጣጠሰ ነው አንድ ቦታ ማዳበሪያ ታገኛል አንድ ቦታ ምርጥ ዘር አንድ ቦታ ኬሚካል ይሄ ማዕከል ግን ሁሉንም ግብአቶች በአንድ ማዕከል ማቅረቡ አንድ ልዩ የሚያደርገው እሱ ነው ሁለተኛው ባለሙያዎች በማዕከሉ ውስጥ ተቀጥረው የሚሰሩ የግብርና ባለሙያዎች ይኖራሉ። እነዚህ ባለሙያዎች ለአርሶ አደሩ ግብዓት በሚሸጥበት ጊዜ የምክር አገልግሎት ይሰጣሉ፣ እንዴት መጠቀም እንዳለበት ግብዓቱን። ስለዚህ ይሄ የምክር አገልግሎት መኖሩ ሌላው ልዩ የሚያደርገው ነው። ፕሮጀክቱ አርሶ አደሩ ገበያ ተኮር ምርቶችን እንዲያስፋፋ ለማድረግ የሚያስችል ነው። ኤጀንሲው ከ260 በላይ የግብርና ግብዓት አቅራቢ የህብረት ስራ ማህበራትና የግል ድርጅቶች አገልግሎቱን ለመስጠት ያላቸውን ፍላጎትና ካፒታል መሰረት አድርጎ በማወዳደር ለአስር የህብረት ስራ ማህበራትና ለአስር የግል ድርጅቶች ለእያንዳንዳቸው የ50 ሺህ ዶላር ድጋፍ አበርክቷል። ያነጋገርናቸው ተሸላሚ የህብረት ስራ ማህበራትም ድጋፉ የበለጠ ለአርሶ አደሩ ተደራሽ ለማድረግ የሚያደርጉትን ጥረት የሚያግዝ እንደሆነ ነው የተናገሩት። አሁንም የሚኖረው እድል አካባቢያችንን ያለማል፣ ይለውጣል። የእኛን ደግሞ የስራ ፍጥነታችንን ያጣድፋል። በጣም ጥሩ ነው ብዬ ነው የምገምተው በዚህ በግብርና መካኒዝ፣ በዚህ በተመረጠው በዛሬው ፕሮግራም የተሻሉ ሰዎችን ቀጥረን ለአርሶ አደሩ ተደራሽነት በትምህርት ዝግጅታቸው የተሻሉትን ቀጥረን ለአስፋልቱ ተደራሽ ለማድረግ ነው አሁንም ያለን እቅድ። የአዲስ አበባ ዩኒቨርሲቲ የእንስሳት ሕክምናና ግብርና ኮሌጅ ከመማር ማስተማር ጎን ለጎን በተለያዩ የሀገሪቱ አካባቢዎችም የእንስሳት ክትባትና የሕክምና አገልግሎት እየሰጠ ነው። ኮሌጁ በሚሰጠው አገልግሎት የእንስሳቶቻቸው ጤንነት እየተጠበቀ መሆኑን ተጠቃሚዎች ገልጸዋል። ንቃቸው ሰማ አዘጋጅቶታል። ጌቱ ላቀው ያቀርበዋል። በእንስሳት ላይ የሚከሰቱ በሽታዎች በአብዛኛው በቫይረስ አማካኝነት የሚተላለፉ ናቸው። አፍተግር፣ መንጋጋ ቆልፍ፣ አባ ሰንጋ፣ የብዱሻ በሽታ ፈረሶችንና አህዮችን የሚያጠቃው አፍሪካን ሆርስ ሲክነስ የተሰኙት በሽታዎች በዋነኝነት ገዳይ ከሚባሉት በሽታዎች ውስጥ እንደሚመደቡ በዘርፉ የተደረጉ ጥናቶች ይጠቁማሉ። በኢትዮጵያም በእነዚህ በሽታዎች አማካኝነት በርካታ እንስሳቶች ለሞት ይዳረጋሉ። ሆኖም ይህንን በሽታ ለመከላከልና ጉዳቱን ለመቀነስ የተለያዩ ጥረቶች እየተደረጉና ውጤቶችም እየተገኙ ነው። በዘርፉ ትኩረት በመስጠት እየሰሩ ካሉ ተቋማት መካከልም ቢሾፍቱ የሚገኘው የአዲስ አበባ ዩኒቨርሲቲ የእንስሳት ህክምናና ግብርና ኮ አንዱ ነው። እነ ሎሚ አለማየሁ፣ ታገል ጸጋዬና ሀገሪቱ ተሰማ የጋማ ከብቶቻቸው የህክምና አገልግሎት እንዲያገኙ በኮሌጁ የህክምና ስፍራ ተገኝተዋል። አህያይ ታሞ ነበር። እዚህ ህክምና እንዳለ ስለሰማው ይዣው መጣው። ህክምናውንም ለአስር ቀናት ያህል ተከታትሏል። ጤንነታቸው እንዲከታተሉልኝ በነጻ ህክምና ስለምናገኝ እነሱንም ትምህርት ተቀብለን እንሄዳለን። በስርአቱ እንሰራለን። ፈረሴ በታመመ ጊዜ መጥቼ አሳክማለሁ። ማንኛውንም አይነት ክትባትም የተለያዩ በሚገጥመው ጊዜ ፈረሴ መጥቼ አሳክመዋለሁ። አስፈላጊ የሆነውን ነገር ይሰጡኛል። አሁን እንስሳቶቻቸው አስፈላጊውን የሕክምና አገልግሎት በማግኘታቸው ጤንነታቸው ተሻሽሏል። በጣም በጣም አመሰግናለሁ። አሁን ጤንነቱ ተሻሽሏል። ከጤና ባለሙያዎችም በመረከብ ላይ ነኝ። በሳምንት ማለት ነው እስከ 200 እስከ 300 ዋዜጋ ይታከማል። የሚሰጠውም ለአርሶ አደሩ በነጻ ነው። በኮሌጁ በሚገኘው ቤተ ሙከራም በእንስሳት ላይ በሚከሰቱ በሽታዎች ምርምሮችን በማካሄድ ውጤቱን ለተጠቃሚዎች ለማድረስ ጥረት እየተደረገ ነው። በአሁኑ ወቅትም ኮሌጁ በተለያዩ የሀገሪቱ አካባቢዎች የክትባትና የሕክምና አገልግሎት በመስጠት ተደራሽነቱን እያሰፋ ይገኛል። በአመት ከ15 ሺህ እስከ 17 ሺህ የሚሆኑ እንስሳት እንግዲህ የቀንድ ከብት ፍየል፣ በግ ዶሮ እንደዚሁም ደግሞ የጋማ ከብቶች የህክምና እና የበሽታን የመከላከል ስራዎች አገልግሎት ያገኛሉ ማለት ነው። ይሁን እንጂ አገልግሎቱ በተጠናከረ መንገድ መከናወን እንዳለበት ተገልጋዮች ጠይቀዋል። በሳምንት ሁለት ቀን ብቻ ነው ክትባት የሚሆን ህክምና ማግኘት የሚቻለው ለፈረሶች እና በየቀኑ ቢሆን በታመመ ሰዓት ይዤ መጥቼ ፈረሴን አሳክሜ ፈረሴን ጤንነቱን መጠበቅ ይችላሉ። አዳዲስ ሳይቶችን እየከፈትን ስለሆነ እነዛን ሁሉ ለማዳረስ በምናደርገው ጥረት ነው። እዚህ ጋ ቀናቱ ያነሰው ግን አጣዳፊ የሆነ ችግር ካለ በማንኛውም ጊዜ መጥቶ የህክምና አገልግሎትም ወይም አስፈላጊውን አገልግሎት ማግኘት የሚችሉ መሆኑን ማሳወቅ ይፈልጋለሁ። የጤና ጣቢያዎችን አቅም በማሳደግ ሆስፒታሎች ላይ የሚታየውን ጫና ከመቀነስ ባለፈ የጤና ተቋማቱን የአገልግሎት ጥራት ለማሻሻል እንደሚሰራ የጤና ጥበቃ ሚኒስቴር ገለጸ። የካቲት 12 ሆስፒታል ሜዲካል ኮሌጅ ከ3 ሚሊዮን ብር በላይ በሆነ ወጪ ጃንሜዳ ጤና ጣቢያ ላይ የወሊድ ቀዶ ጥገና ክፍል ከፍቷል። ይሁን ሞገስ ተጨማሪ ያለው። በየካቲት አስራ ሁለት ሆስፒታል በወር እስከ ስድስት መቶ የሚደርሱ እናቶች በቀዶ ጥገና እንደሚወልዱ ከሆስፒታሉ የተገኘ መረጃ ያመላክታል። ይህ ቁጥር ከሆስፒታሉ አቅም በላይ በመሆኑ በእናቶች ላይ መጉላላትን እንደፈጠረ ተገልጋዮችም ሆኑ ባለሙያዎች ይናገራሉ። ሰፈር ሩቅ ነው። ከዛ አንጻር በተነሳ እዚህ በድጋሜ ሰባቴ ምናምን መጥቻለሁ ሪፈር ከተላኩኝ በኋላ እና በጣም ከሚያስቸግረ። የሚሉትን ቀን የራሱትና አሁንም ለሌላ ቀን ነው የሚያዙ። የምንሰጠው አጠቃላይ አገልግሎት ላይ ትልቅ ጫና ነው ያለው፣ ምክንያቱም የእናቶችን እንክብካቤ በጣም እየቀነሰብን ነው ያለው። አንዳንድ ጊዜ ከመጨናነቁ የተነሳ ወደ ሌላ ቦታ ሪፈራል ሊበዛ ይችላል፣ አልጋ ላይገኝ ይችላል። እዚ አካባቢ በብዛት እየጠበቁ ብዙ ሰዓታትን የሚፈጁ እናቶችም አሉን። የጤና ጥበቃ ሚኒስቴር በዘረጋው ስርዓት መሰረት ሆስፒታሎች በአቅራቢያቸው የሚገኙ ጤና ጣቢያዎችን የማብቃት ኃላፊነት አለባቸው። ይህ የካቲት 12 ሆስፒታል የተፈጠረበትን ጫና ለመቀነስ መልካም አጋጣሚ ሆኗል። እንደ የካቲት 12 ሆስፒታል በስራችን 16 ጤና ጣቢያዎች አሉ። አንዱ የጃልሜዳ ጤና ጣቢያ ነው። ስለዚህ ካሉን ጤና ጣቢያዎች ይህን ሆስፒታል አቅም ለመገንባት ትስስሩ ለማጠናከር ያው መርጠናል። ስለዚህ እንደ ሆስፒታልም ደግሞ እነዚህን ጤና ጣቢያዎች በሙሉ የማብቃት ኃላፊነት አለብን። ከ3 ሚሊየን ብር በላይ የሚያወጣ እቃዎችን ከየካቲት 12 ሆስፒታል ሜዲካል ኮሌጅ ለዚህ የጤና ጣቢያ እርዳታ በማድረግ በማደራጀት ባለሙያዎችን ጭምር በማሰልጠን ማለት ነው። የእነሱን ባለሙያዎች አምጥተን እኛ ጋርም ስልጠና እንዲያገኙ በማድረግ ይህን አገልግሎት ለመጀመር ችለናል ማለት ነው። በጤና ጣቢያው ለመጀመሪያ ጊዜ ለመውለድ የተዘጋጀችው እናት አገልግሎቱ ውጣ ወረዷን እንደቀነሰላት ትገልጻለች። እኔም ያው የመጣሁት ከጳውሎስ ሆስፒታል አልጋ በማነስ ማለት ነው። እዚህ ደግሞ ሁሉም ነገር በፍጥነት ስለተገኘ አሪፍ ነገር ነው ማለት ነው። የጤና ጥበቃ ሚኒስቴር ይህ አገልግሎት የጤና ጣቢያዎችን አቅም እንደሚያጎለብት ገልጸዋል። ሆስፒታሎች የተወሰነ የማማጫ እንዲሁም ደግሞ የፕረሱን ክፍሎች ነው ያሏቸው። የሰው ኃይል ሊኖሯቸው ይችላል። ስለዚህ የሆስፒታሎቹ በሆስፒታሎቹ ውስጥ መገልገል ያለባቸውን ተጠቃሚዎች ብቻ ትኩረት እንዲያደርጉ በጤና ጣቢያዎች ደረጃ ሊታከሙ የሚችሉትን ደግሞ ጤና ጣቢያዎቹ እያከሙ ግን ደግሞ በዛው ጤና ጣቢያው ውስጥ እያሉ የሆስፒታሎቹ የቴክኒክ ድጋፍ እንዲያደርጉላቸው በማድረግ በሆስፒታል ደረጃ የሚሰጠውን የአገልግሎት ጥራት እንዲኖር ያስችለዋል ማለት ሚኒስቴር መስሪያ ቤቱ ይህ አይነቱ አገልግሎት በክልሎች የማስፋፋት ዕቅድ እንዳለው ገልጿል። ከክልሎች ጋር በመነጋገር 339 የሚሆኑ ጤና ጣቢያዎች የኦፕራሲዮን ብሎኮች ወይም ህንጻዎች እየተገነቡ ነው ያለው። ይህንን አስፈላጊ የበጀት ድጋፍ እያደረግን ነው። ህንጻውን ግንባታቸው እንደተጠናቀቀ ደግሞ የኦፕራሲዮን የሚያስፈልጉ ግባቶች መሳሪያዎችን እናሟላለን። የጤና ጣቢያዎቹ ከቀዶ ጥገና ወሊድ በተጨማሪ የደም ግፊት፣ የአእምሮና የኤች አይ ቪ ኤድስ ክትትልና ሕክምና እንደሚጀምሩ ሚኒስቴር መስሪያ ቤቱ አስታውቋል። የታድሶ ስልጠና ወስደው የተለቀቁ ዜጎች ጥያቄያቸውን በሰለጠነና ህገ መንግስቱን ባከበረ መልኩ የማቅረብ መብታቸው የተጠበቀ እንደሆነ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ተናገሩ። ባላጌና በእርጋ ለማሰልጠኛ ስፍራዎች የነበሩ ታራሚዎችም ሲለቀቁ እንዳሉት ለዘላቂ ሰላም የድርሻቸውን ይወጣሉ። ብሩክ ተስፋዬ ተጨማሪ አለው። ከወራት በፊት በሀገሪቱ አንዳንድ አካባቢዎች በተፈጠረው ሁከት በመሳተፋቸው በስድስት የማሰልጠኛ ማዕከላት የተሃደሱ ስልጠና ሲሰጣቸው የነበሩ የህብረተሰብ ክፍሎች የተሃደሱ ስልጠናቸውን አጠናቀው ወደ ህብረተሰቡ እንዲቀላቀሉ ተደርጓል። ም ደሳለኝም ህገ መንግስታዊ ስርዓቱን አክብረው በመንግስትና በህብረተሰቡ የሚያዩቸው የመገምገም መብታቸው መቼም ቢሆን የማይሸራረፍ መሆኑን ገልጸዋል። መቼም ቢሆን ነገ ወደ ቤታችሁም ስትመለሱ ጥያቄ አይኖራችሁም ማለት አይደለም። ጥያቄ ይኖራችኋል። ከመንግስትም ሆነ ከመንግስት አመራሮች ጋር በሀሳብ ላትስማሙ ትችላላችሁ። ይሄ መብታችሁ ነው። ይሄን መብታችሁን ማንም ሊከለክላችሁ አይችልም። ህገ መንግስቱ ያጎናጸፈላችሁ መብት ነው። ስለዚህ ነገም ቢሆን ጥያቄ ካላችሁ ጥያቄያችሁን በሰላማዊ መንገድና በሰለጠነ መንገድ በህገ መንግስታዊ መሰረት ማቅረብ መብታችሁ ነው። ጠቅላይ ሚኒስትሩ መንግስትም የህብረተሰቡን ጥያቄ ለመመለስ በጥልቅ ተሃድሶ ላይ መሆኑን ስልጠናቸውን አጠናቀው ለተለቀቁ አካላት ተናግረዋል። የእናንተን ስህተት እናንተ ተናግራቸዋል። ዛሬ ለመናገር የምፈልገው የመንግስትን ስህተት ነው። የመንግስት ስህተት የመንግስት ስህተት በየደረጃው ያለ አመራር እናንተን አቅርቦ ማወያየት፣ ድምፃቸውን መስማት፣ እነዚህን ነገሮች በማድረግ ዙሪያ ጉድለቱ አለብን። የተለያዩ የህብረተሰብ ክፍሎች በተለይም ወጣቶችን አቅርበን ማወያየት አለብን። ችግራቸውን ማዳመጥ አለብን። ከዛም አልፎ መፍትሄ መስጠት አለብን የሚል ግምገማ አካሂደናል። ወደ ማሰልጠኛ ከገቡት ዜጎች 1018 የሚሆኑት በኤርግ አለም የማሰልጠኛ ማዕከል የቆዩ ናቸው። በማሰልጠኛ የተገኙት የደቡብ ብሔር ብሔረሰቦችና ህዝቦች ክልል ርዕሰ መስተዳድር አቶ ደሴ ዳልኬ ለሰልጣኞቹ መልእክት አስተላልፈዋል። ወጣቱ የሰላም ዘብ ነው እንጂ የሁከት የጥፋት መሳሪያ አይደለም። ስለዚህ የጠፋባቸው ሰዎች ልባቸው ቆስሏል፣ አዝነዋል ስለዚህ የነዚህ ልብ ሊጠገን የሚችለው በታድሰው አልፋችሁ በሰለጠናችሁና በወሰዳችሁ ትምህርት መሰረት ህዝቡን ይቅርታ ጠይቃችሁ መካስ ስችሉ ነው። ታራሚዎቹም ከጠፋታቸው መማራቸውንና ባገኙት ስልጠናም ህብረተሰቡን እንደሚክሱ ገልጸዋል። ወደዎችን በመቀበል ሰምተን፣ ይህ ሁሉ ማድረጋችን በጣም አጠያፊ ነው። ይቅር በለን፣ መንግስቱም ይቅር በለን፣ ሁላችሁም ይቅር በሉልን። መጥፎ ድርጊት ነው። የሚያስጠላ ነው። እሱን ደግሞ ዛሬ ሆን እዚህ ተምረን አስበን ያንን ማሰብ የለብንም። በተመሳሳይ በኦሮሚያ ክልል አላጌ ማሰልጠኛ በመግባት የታደሱ ስልጠናቸውን ያጠናቀቁትም 1930 ታራሚዎችም ጭምር ከስልጠናው ብዙ ትምህርት ማግኘታቸውን አስታውቀዋል። ያው ትምህርት በዩኒቨርሲቲ ደረጃ የሚሰጥ ብቻ ሳይሆን እዚህ ከመጣው በጣም ትልቅ ነገር ተመር ያለው መንግስት ያመጣልን ያው ስድስት ሙጂ ላምጥቶልናል። ከዛም ባለፈ ግን ከህብረተሰቡ ጋር ያለን ከተለያየ ቦታ ስለመጣን ከህብረተሰቡ ጋር ያለን ጥሩ ግንኙነትና ያን ነገር ተምሬያለሁ፣ ለሰው ያለኝ ፍቅር። ከዛ ባለፈ ምንድን ነው እሱ ከስድስቱ ሙጅል ላይ ለምሳሌ የመጀመሪያው አይደገምም የሚል ነገር ነው። አይደገምም ማለት ነው ቀጥሎ ያለው ምንድነው? እሱ የኢትዮጵያ አንዳንድ ታሪኮች ኢትዮጵያ በምን አይነት ነገር ውስጥ አልፋ እዚህ እንደደረሰች የሚያሳይ ሙጅል ነው። በሶስተኛ ደረጃ ምንድነው? እሱ የህገ መንግስቱን ነገር ተምረናል በሶስተኛው ደረጃ ላይ የአራተኛው ምንድነው? የኢትዮጵያ ህዳሴ፣ ወደፊት ኢትዮጵያ በምን አይነት መልኩ ነው መሄድ ያለባት የሚለው ለህዳሴው ደግሞ ወጣቶች የጀርባ አጥንት ስለሆኑ ይሄን ነገር አስተምሩኛል። አራተኛ ላይ ምንድን ነው እሱ የወጣቶች ሚና በኢትዮጵያ እድገት ውስጥ የሚል ነገር ነው የተማርኩት እና ትልቅ ነገር ነው የተማርኩት ለማለት ፈልጌ ነው። በማቆያ ማዕከላቱ የነበሩ እነዚህ የህብረተሰብ ክፍሎች ለዘላቂ ሰላም የድርሻቸውን ለመወጣት ቃል ገብተዋል። ከጋራ መኖሪያ ቤቶች የሚወጣውን ፍሳሽ በዘመናዊ መንገድ በማከም ወደ ተጣራ ውሃ የሚቀይረው ፕሮጀክት ግንባታ የመጀመሪያው ምዕራፍ ተጠናቀቀ። ፕሮጀክቱ ሙሉ ለሙሉ ወደ ስራ ሲገባ የንጹህ መጠጥ ውሃ ብክነትን ለመቀነስ እንደሚያስችል የአዲስ አበባ ውሃና ፍሳሽ ባለስልጣን አስታውቋል። ዮሐንስ ፍሳ ተጨማሪ ዜና ል ኢትዮጵያ እያከናወነች ያለችውን የአረንጓዴ ልማት ለመደገፍ ከከባቢ አየር ጋር የሚጣጣሙ የተለያዩ ስራዎች እየተከናወኑ ነው። የአዲስ አበባ ከተማ ውሃና ፍሳሽ ባለስልጣንም በአዲስ አበባ ከተማ ከሚገኙ ጋራ መኖሪያ ቤቶች የሚወጣውን ፍሳሽ በማከም የአካባቢዊ ብክለትን ለመቀነስ ብሎም የአረንጓዴ ልማቱን የሚደግፍ ስራ እየሰራ ነው። ፕሮጀክቱ ከጋራ መኖሪያ ቤቶች የሚወጣውን ፍሳሽ በማከም ንጹህ ማውጣት ዌስት ዋተር ትሪትመንት ፕላንት የሚል ስያሜ ያለው ነው። ይህም ለመጠጥ ሲባል የተጣራን ውሃ ለግንባታ፣ ለአትክልት፣ ለመኪና ጥበትና መሰል ጉዳዮች በማዋል የሚደርስ ብክነትን በማስቀረት ንጹህ የመጠጥ ውሃን ለታሰበለት አለማ ብቻ መዋል ያስችላልም ተብሏል። ጥያቄ ሪኩዌስት ተደርጓል። ለመኪና ጥበትም ለሌላም አገልግሎቶች እንዳልኩ ውሃው ኦልሞስት ተጣርቶ የሚወጣ ውሃ አንሪስትሪክትድ ወይንም ገደብ የለሽ አገልግሎት መስጠት የሚችል ከመጠጥ በስተቀር ማለት ነው። ስለዚህ ሪዩዝ ለማድረግ ለመጠቀም የሚመጡ ጥያቄዎችን አሰሳ አድርጎ ተቋሙ በቀጣይ መልስ ይሰጣቸው። ፕሮጀክቱ ወደ ስራ ሲገባ ከጋራ መኖሪያ ቤቶች የማጠራቀሚያ ገንዳ ሴፕቲክ ታንክ የሚወጣውን ፍሳሽና በመኪና ይጓጓዝ የነበረውን ሂደትም እንደሚያስቀር ነው የአዲስ አበባ ውሃና ፍሳሽ ባለስልጣን የገለጸው። 800 ሚሊዮን ብር በሚሆነ ውጪ በየካቲት 2008 የተጀመረው ፕሮጀክቱ በሁለት የግንባታ ምዕራፎች የተከፈለ ሲሆን የመጀመሪያው ምዕራፍም ተጠናቋል። ከምንም አይነት ባክቴሪያ ከምንም አይነት ቫይረስ ንጹህ የሆነ ነው። አካባቢውን በሽታ የሚጠቃበት ምንም አይነት ሲስተሙ በአለም ላይ ዘመናዊ የሆነ ቀላል ለኦፕሬሽን በጣም ቀላል የሆነ ሜንትናንስ ኮስቱና ኦፕሬሽን ኮስቱ በጣም ትንሽ የሆነ የተመረጠ ቴክኖሎጂ ነው። አሁን ላይ ሙሉ በሙሉ ግንባታው የተጠናቀቀው የመጀመሪያው ምዕራፍ ፕሮጀክት የሚያመነጨውን ውሃን ለመጠቀም የቅድመ ዝግጅት ስራዎችም እየተከናወኑ ነው። በቀን አስር ሚሊዮን ሊትር ማመንጨት የሚችለው የመጀመሪያው ምዕራፍ ፕሮጀክት ቀጣይ የሆነው ሁለተኛው ምዕራፍ ግንባታም ከዘጠና በመቶ በላይ ተጠናቋል። ዜናው አበቃ አንተነህ ደግፈኝ በሰላም ዋሉ